አሰላሙ አሌይኩም ረህምቱላ ወበረከት ድና፣ የተከበራችሁ አብዱላ አዚዝ ዩቱብ ተከታታዎች በሙሉ በእያላችሁበት ሰላማችሁ በዚህ ተረፍረፍ ይበልኝ። አብዱላ አዚዝ ዩቱብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትጥሱ። ምንጊዜም የምንለጋችሁ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ፣ ሸር አድርጉት ማለት ነው። ዛሬ እጄ ላይ ያለው ይህ የመጣሁት ቆይተዋል፣ ከተሰራ በእርግጥ ቪዲዮን ኤዲት አድርጌ አለቀኩት ነበር ለአረፋ የተሰራ ነው ማለት ነው። ለአረፋ የተሰራ ነው። ዛሬ አረፋ በወጣ በስንተኛ ቀን ነው ተርምለው መቀረጽላችሁ ማለት እንግዲህ ጠቅላላ 43620 ብር ፈይቷል። ይሄ ምን ምኑ ነው 43620 ብር ይሄን ያክል የፈጀው ልትሉ ትችላላችሁ። እያንዳንዱ እቃው ዋጋውን እነግራችኋለሁ። ቪዲዮውን እስከ እስከመጨረሻው ተከታተሉ። ይሄ የምታዩት በረንዳ ላይ ነው የቀረጸው የተቀረጸው ምክንያቱም ትንሽ ነው እንትን ያልኩት ለመታየት ያክል እንዲታይ ያክል ብዬ ነው። ይሄ አርባ ሶስት ሺህ ስድስት መቶ ሀያ ብር የፈጀው ምን ምን መሰላችሁ? አስራ ሁለት ትራስ በአንደኛ ደረጃ ማለት ነው አስራ ሁለት አስራ ሁለት ትራስ ልብስ አራት ፍራሽ እስከ ልብሱ ሶስት መጋረጁ ሶስት መጋረጁ፣ የዚሁ የጨርቁ አይነት እንግዲህ ዋጋ የበላው መጋረጁ ነው። የዚሁ የጨርቁ አይነት ከዚሁ በገበር ተደርጎ በዚሁ በጨርቁ ተሰርቶ፣ በነገራችን በጨርቅ ላይ ከዚህ ጨርቅ ላይ ተቆርጦ በጣም ጨርቅ ስለሚበላና ውድ ስለሆነ አይሰራም አይሰራም ማለት ነው። ምክንያቱም በጣም ውድ ነው፣ ይበላል ጨርቅም፣ ለእኛም ለትራስ ልብሱ ለምኑ ስለሚበላ አይሰራም። ይሄ ሁሉ ሆኖ ሶስት መጋረጃው ሱፍራ ጋ ሆኖ ለሱፍራው ጨርቁ አንሶኛል። ገና አተሰራ ማለት ነው። ይሄ ሁሉ 43620 ብር ነው የፈጀው ማለት ነው። እንግዲህ አንዱ ትራስ ልብስ እንደ ስፉ ይለያያል። ይሄ በ500 ብር ሂሳብ ነው የተሰፋው። በ480 ነው ግን፣ አሁን 500 ገብቶ ባራት ከሰማንያ ነው የተሰፋው በአራት ከሰማንያ ነው ለልጅቱ የሰራሁላት። ግን በዚህ አይነት ዲዛይን ሸርሸፍ ያለው ለዚህ ጫፍ ጫፉ ላይ አበባ ያለው አንዱ ትራስ ልብስ የሚሰራው አሁን ላይ 500 ብር ነው። የእሱ የተሰራው ግን በአራት ከሰማንያ ሂሳብ ነው። ትራስ ይለያያል። ትራስ ከ2.50 ጀምሮ አለ። ግን በዙ በልኩ በሳይዞ አንደኛ የሆነው ትራስ ከ3 እስከ 4 ነው ያለው። አንደኛው 400 ብር፣ 300 ብር ከሁለት ሃምሳ ጀምሮ አለ ይህን ይመስላል መፈረሻ ፍራሽም እንደዚሁ ይለያያል ያንድ ሺህ ስምንት መቶ ብር አለ የሁለት ሺህ ብር አለ የሁለት ሺህ አምስት መቶ ብር ቴክነሱ ይለያያል ማለት ነው መጋረጁ አንዱ መጋረጁ የዚህ መጋረጁ ዋጋ አሁን አዘረጋጉ ዝም ብሎ ነው አሰካከሉ ለእይታ ያክል ነው አምስት ሺህ አምስት መቶ ብር ነው የመስኮት ማለት ነው የመስኮት ማለት ከላይ አንድ ሜትር ከሰባ ከስራ አንድ ሜትር ከሰባ ሶስት ከኩል አካባቢ ይፈጃል ማለት ነው። ሶስት ተኩል አካባቢ ይፈጃል። ያው አራት ሜትር ነው እስከ መስፊያው እስከ ማጠፊያው እስከ ምኑ አራት በሉት ለመስቆት የሚሆን ሶስት ተኩል። ለመስቆት እና ለመተላለፊያ በሮች ለበር ለኖርማን በር ወደ ምኝታ ክላስ ወደ የመሄጃ በሮች ሜትር ከሰባ ነው የሚፈጀ አንድ ከሰባ ይፈጃል ግን ያው ሁለት ሜትር በሉት ከጫፍና ከጫፉ ጋር የሚሰፋ ስላለ ጠቅላላ አራት ዳብል ነው ዳብል ማለት ነው ዳብል ነው የሚሆነው ዳብል ነው የሚሰራው ነገሩ የዚህ የጨርቁ ተቆርጦ አይሰራም ግን ያው ልጅቱ ምርጫው በዚህ ስለሆነ ነው እንጂ ጨርቅ ስለሚበላም እንትን አይልም ግን አጋጣሚ ሆኖ ተሰርቶላታል ማለት ነው እድለኛ ናት አንዱ መጋረጆ አምስት ሺህ አምስት መቶ ብር የፍሬንች ዶር ከሆነ ደግሞ አስራ አንድ ሺህ ይደርሳል ማለት ነው። የፍሬንች ዶር እስከ ዘጠኝ ሜትር ይፈጃል። ምክንያቱም መጋረጁ መጠቅለል የለበትም ማነስ የለበትም ማለት ነው። ሱፍራ አንድ ሺህ ሁለት መቶ ብር ነው። የፍራሹ ልብስ አንድ ሺህ አምስት መቶ ብር ላይ ሆኗል። አሁን አንድ ሺህ ሦስት ከምናምን ሜትር ያለው ግን አንድ ሺህ አምስት መቶ ብር ገብቷል። የፍራሹ ልብስ እስከ ዛሬ የሚሰራው የተሰራው በአንድ ሺ ሶስት መቶ ሰማኒያ አካባቢ ነው የተሰራላ ሶስት መቶ እንደዛ አካባቢ ነው፣ ግን አሁን ላይ በጣም ተወዷል። ጨርቅ እየተወደደ ነው። ኑሮ እየተወደደ ነው። ኑሮ እየጨመረ እየጨመረ ነው። በቀን ቀንቃ እየጨመረ ነው። በነገራችን ላይ ጨርቁ አሁን ይሄ የተሰራው ጨርቅ ለዳግመኛ አይመጣም። ጨርቁ የተለያዩ ጨርቆች ናቸው እየመጡ ያሉት አሁን ላይ ጨርቁ። አሁን አንድ ስሩ ከመጣ ያልቃል። የተወሰነ የአራት የአምስት የስድስት ሰው ካተሰራ። ያልቃል ማለት ነው። ደግሞ መጋረጃው ስለፈጀ አልቋል። አሁን ለስፍራ ራሱ አንሰዋል ማለት ነው። አሁን መልሳችሁ የዚህ አይነት እዚህ አዛችሁ ስር የለ ብትሉኝ የዚህ አይነት ጨርቁ ካለቀ አልቋል አላገኝም። ግን በዚህ አይነት ተመሳሳይ ሆኖ ሌላ አይነት ዲዛይን ነው ያለው መልሶ የመጣው ጨርቅ፣ መልሶ አይመጣም። የድሮ የአረቢያ መልሱ ጨርቅ አይነት ጠፍቷል። ጭራሹንም ያው የበፊት ስላለ ነው እንጂ በፊት አተሸጠ ምናምን ቁርራጆች ካሉ እንጂ እየተሰሩ ያሉት እነሱ ጠፍተዋል። እንግዲህ ይህን ይመስላል። ዜድ ዘመናዊ ትራስ ልብስና ረብያ መጅልስ እንዲሁም መጋረጃ፣ የቤት ዕቃ አስቤዛ፣ የፈለጋችሁትን ማዘዝ ለምፈልጉ ሰዎች ዘዙኝ። በቲክቶክ አካውንት የዜድ ዘመናዊ ትራስ ልብስና መጋረጃ መጅልስ ኦን ላይን ገበያ በሚለው ቲክቶክ ላይ ታገኙኛላችሁ በዩቱብ ቻናሌ አብዱላ ዚዩቱብ ብላችሁ ሰርች ብታደረጉ ታገኙኛላችሁ። እንዲሁም ስልክ ቁጥሬ 0948916458 በሁሉም ሶሻል ሚዲያ ታገኙኛላችሁ። በፌስቡክም እንደዛው ታገኙኛላችሁ። በቴሌግራምም ግሩፔ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ እንዲሁም በዋትሳፕ ቢሮ መዳን አስቢዛኑ እናስፈጥር በሚለው ግሩፔ በዛ ታገኘኛላችሁ። በሁሉም ሶሻል ሚዲያ እጠቀማለሁ። ማዘዝ ለምፈልጉ ሰዎች ፈለጋችሁበት ቦታ እናደርስላችኋለን። ከቤት ዕቃ እስከ አስቤዛ እስከ አልባሳት፣ ያው እኔ ትኩረት አድርጌ የምሰራው እዚህም ላይ ነው እንጂ ሮመዳን ዕቃ እናከፋፍላለን። የተለያዩ የሱቅ እቃዎች፣ ባልትና ውጤቶች የባልትና ውጤቶች እናዘጋጃለን። እንዲሁም ምግብ የምትፈልጉ ሰዎች ለዝግጅት ለምናምን እሱንም ጀምረናል። ማዘዝ ትችላላችሁ። ስልክ ነገር አስቀምጠላችኋለሁኝ። ሁሉንም የፈለጋችሁትን ነገር ማዘዝ ትችላላችሁ። እንግዲህ ይህን ይመስላል የዛሬው ቪዲዮ። እስኪ ልጅቱ ቤት ሄዶ ተፈርሾ ምን እንደሚመስል እውት፣ እስኪ የቤቱ አይጂች በረንዳ ላይ ነው። ያው ካሜራው ሩቆ ስለሆነ የተቀረጸው ትንሽ ትር ብሏል። ይሄ ቤቷ ውስጥ ነው። ማሻላ ተባረካላ ነው። ቤቷን በጣም ያምራል። እውት፣ መጋረጃው እንደምታዩት፣ ይህንን እንደዚህ ነው መጋረጃው ቤቷ ውስጥ ነው ይሄ። ለውት እስኪ እንደምታዩት እንደዚህ በጣም ያምራል። መጋረጆ ይሁላችሁ። ማሻአላ ተባረካላ ብያለሁ። እንደዚህ አጭርም አይደለም። እንደዚህ ጉዝጉዝ ያለ ነው። አያችሁት መጋረጆ። ቤቷን በጣም ማሻአላ ነው ያምራል። በጣም ማሻአላ ቤት ነው። ያው ራቅ ተደርጎ ቀርጾ እኔ ያድርሾ መጣሁኝ። ቀርጾ ልኮልኝ ነው ባለቤቷ፣ እና ይሄን ይመስላል እላችኋለሁ። ስም ያምርዬ ነው። እንደዚህ ነው በጣም ያደምቃል መጋረጁ። እንደምታዩት አይደለም በጣም ረጅም ነው። ይኸው አሰራሩ የሚሆን ይመስላል። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ላይክ ሼር ማድረጋችሁን አትርሱ። ሰላሙ አለይኩም